ህዳር 2 2018፣ ስጥልኝ አድማሽ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤ ያለው። በቅድሚያ ማርዕስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ኃይሎች በአገዛዝ ወታደሮች ላይ የሚያደርሱትን ጥቃት አጠናክረው ሲቀጥሉ ከማታው የአረጋ ከበደ ጥቃት በኋላ በርካታ መረጃዎች ወጥተዋል። ከአረጋ ከበደ ጥቃት ጋር በተያዘ የላስት አሳምኖ ኮር ዘመቻ መምሪያ ኃላፊ ፋኖ ታዘበው ሻምበል በስልክ መስመራችን ላይ ይገኛል። ዝርዝሩን ከፋኖች አንደበት እናደምጣለን። ወዲህ ደግሞ በጎጃምና ጎንደርም ከባድ ትንቅንቅ ሲደረግ የፋኖ ኃይሎች ወደ ከተማ ዘልቀው በመግባት የአገዛዙ ጦርን ድባቅ መትተውታል። በርካቶች ሙትና ቁስለኛ ሲሆኑ፣ ፋኖ በድል ተንበሽብሿል። ዝርዝር ዘገባ ይዘናል። ወዲህ ደግሞ አርበኛ ዘመነ ካሴ ለመላው የኢትዮጵያ ህዝብ መልእክት አስተላልፏል። አርበኛው የመጨረሻው ሰዓት ላይ እንገኛለን የሞት ሽረት ላይነንም ብለዋል። ለከተሜ ለገጠሩ ገበሬና ጫካ ላሉ ወንድሞች በሚል ለመላው ኢትዮጵያ ህዝብ የተላለፈውን የአርበኛውን መልእክት በዝርዝር ይዘነዋል። ወዲህ ደግሞ በኤርትራና በአብይ አህመድ ኢትዮጵያ መካከል ፍጥጫው ቀጥሏል። የኢትዮጵያ መንግስት ትግራይን ካጠቃ አዲስ አበባን በሚሳይልና ድሮናችን ደምስሰናት ወደ አመድነት እንለውጣታለን ሲሉ የዛቱት የኤርትራ ኃይሎች እንቅስቃሴ በምድር ላይ መጀመራቸው ሲነገር ኢትዮጵያ ባለስልጣናት ጦርነት ከተጀመረ ከአዲስ አበባ ለመውጣት መዘጋጀታቸው ተሰምቷል። ኤርትራ ከኢራን ገዛቻቸው የተባሉት ድሮኖችና ሚሳኤሎች በብልጽግና ላይ ሽብርን ፈጥረዋል። በዝርዝር እንዳሰሰዋለን። ወዲህ ደግሞ በአዲስ አበባ በኦሮሚያና ደቡብ ክልል የተቃውሞ ሰልፍ መደረጉ ተነግሯል። መምህራን፣ ሹፌሮችና የመንግስት ሰራተኞች በነዚህ ሶስት አካባቢዎች ላይ የተቃውሞ ሰልፍ በመንግስት ላይ አድርገዋል። የአዲስ አበባውን የሹፌሮች ተቃውሞ ሰልፍ በቪዲዮ ይዘነዋል ትመለከቱታላችሁ። ሰላም ጤና ይስጥልኛ አድማሽ ተመልካቾች እንደምን ቆያችሁ? ከላይ በአርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማሽ ተመልካቾች ቪዲዮ ላይክ ቻናሉን ሰብስክራይብ አድርጋችሁ ዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድለ ህዝብ ልጆች፣ ድለ ጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁኝ ቆዩም ቀዳሚ ወዳደረኩት ዘገባ አልፋለሁ። ኢትዮጵያ በድህነት መጠን 13 ሀገራትን ብቻ በመብለጥ 180ኛ ደረጃ ላይ ተቀመጠች። ኢትዮጵያ በድህነት ከ193 ሀገራት 180 ደረጃ ላይ መቀመጧም ተሰማ። ሀገሪቱ በዚህ ደረጃ ላይ የተቀመጠችው ዝቅተኛ ደረጃ ገቢ ያለው 197 ሚሊዮን ህዝብ በመያዝ መሆኑንም ሪፖርተር ጋዜጣም ዘግቧል። ከሁለት ሳምን በፊት በፓርላማ ተገኝተው ስለ ሀገሪቷ የኢኮኖሚ ማደግ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ እድገት የሚዳሰስ የሚጨበጥ እድገት ነው፣ እንደዚህ ቀደም ያለ የቁጥር እድገት አይደለም። የኢትዮጵያ የአሁኑ እድገት ጥሩ አፍንጫ ያለው ሰው በሽታ ያውቀዋል ማለታቸውም አይዘነጋም። በተባበሩት መንግስታት የዓለም የምግብ ፕሮግራም ስትራቴጂካዊ ረቂቅ ሰነድ ላይ የተገኘው መረጃ ግን ምንም እንኳን ኢትዮጵያ ከፍተኛ የሚባል ልማትና ኢኮኖሚያዊ እድገት በጠቅላይ ሚኒስትሯ በኩል አስመዘገብኩኝ ብትልም በ2 ብልጽግና መንግስት የብልጽግና ተምሳሌ ትሆናለሁ ብሎ ፕሮፖጋንዳውን ቢነዛም አለም አቀፍና ቀጠናዊ ቀውሶች፣ የሀገር ውስጥ ግጭቶች፣ በኢኮኖሚና የአየር ንብረት ቀውስ ሳቢያ ብልጽግና እንደሚለው ሳይሆን ሀገሪቷ ቁልቁል እየሄደች እንደሆነ ዘገባው ጠቅሷል። ከነዚህ ችግሮች በተጨማሪ ከአውሮፓውያኑ 2018 ጀምሮ ሀገሪቷ በኮቪድ-19 ቫይረስ፣ በድርቅ፣ በጎርፍ፣ በበረሃ አንበጣና በግጭት ምክንያት እያንዳንዱ ቤተሰብ ከፍተኛ ችግር መዳረጋቸውን የዓለም የምግብ ፕሮግራም ስትራቴጂካዊ ረቀቅ ሰነድ ያስረዳል። የተዘረዘሩት ተግዳሮቶች የበረታ ድህነት እንዲንሰራፋና የመንግስት አገልግሎት በተገቢው መንገድ እንዳይደርስ አድርጓል መባሉንም ተመልክተናል። ይህ በመሆኑም ዓለም አቀፍ ተቋም በመጪዎቹ አምስት ዓመታት በኢትዮጵያ ለሚያከናውኗቸው የሰብአዊ እርዳታ አቅርቦትና አገልግሎት 3.3 ቢሊዮን ዶላር አሊያም ከግማሽ ትሪሊዮን ብር በላይ እንደሚያስፈልገውም አሳውቋል። ይሁን እንጂ ጠቅላይ ሚኒስትር አብይ አህመድ በፓርላማ ማብራሪያቸው ላይ የኢትዮጵያ ኢኮኖሚ ሪፎርም እኛ ሪፎርሙን የምራን ሰዎች አጋር የሚባሉ ዓለም አቀፍ ተቋማት ከሚያስቡትና ከሚጠብቁት ባሻገር የተሳካ ስራ ነው ሲሉም የሀገሪቷን ህዝብ ዋሽተውታል። ጠቅላይ ሚኒስትሩ ሚራክላዊ እድገት እያስመዘግብን ነው እያሉ በሚዲያ ቢቀጥፉም ዓለም አቀፍ ተቋማት ግን የኢትዮጵያን ውድቀት ማሳየታቸውን ቀጥለዋል። ይህ በእንዲህ እንዳለ ከዚሁ የመንግስት የኢኮኖሚ ውድቀት ጋር በተያዘም የመንግስት ሰራተኛውን ደሞዝ መክፈል አቃተው፣ ብልጽግና ላይ የተቃውሞ ሰልፍ ተጠራ። የተቃውሞ ሰልፎችም እየተካሄዱም ነው። የኦሮሚያ ክልላዊ መንግስት በቅርቡ አዲስ ባዋቀረው ምስራቅ ቦረና ዞን ከዛሬ ጠዋት ጀምሮ መምህራንን ጨምሮ የመንግስት ሰራተኞች ተቃውሞ መቀስቀሳቸውን ሚዲያችን ከቦታው አረጋግጧል። በትላንትናው እለት በደቡብ ክልል የተጀመረው ተቃውሞ ጋምቤላ እና ኦሮሚያ ክልልም ተዛምቷል። በኦሮሚያ ክልል በዞኑ የመንግስት ሰራተኞች ተቃውሞ የተቀሰቀሰው የክልሉ መንግስት የመስከረምና የጥቅምት ወራት ሰራተኞችን ደሞዝ ካልመክፈሉ ጋር በተያያዘ እንደሆነ ምንጮች ነግረውናል። ከፍተኛ ተቃውሞ ከተቀሰቀሰባቸው ወረዳዎች መካከል አሬሮ ጎሮ ወረዳም አንዷ መሆኗን የጠቀሱት ምንጮች በዚህች ወረዳ ትምህርት ቤቶችና ሌሎች የመንግስት መስሪያ ቤቶች ዝግ ሆነው መዋላቸውንም ተናግረዋል። ሚዲያችን በጉዳዩ ዙሪያ ያነጋገራቸው ምንጮች የዞኑ አስተዳደር ለሁሉም ሰራተኞች የሁለት ወራት ደሞዝ ያለከፈለው ዞኑ በቅርቡ እንዳዲስ በመዋቀሩ ምክንያት ሳይሆን እንዳልቀረም መስማታቸውን አስረድተዋል። በጉዳዩ ዙሪያ ተጨማሪ ማብራሪያ ለመጠየቅ ለምስራቅ ቦረና ዞን ዋና አስተዳዳሪ አብዱረዛቅ ሁሴን ጅብሪል በእጅ ስልካቸው በተደጋጋሚ ብንደውልም ስልካቸውን ሊያነሱ ባለመቻላቸው ለጊዜው ሀሳባቸውን ማካተት አልተቻለም። ይህ በእንዲህ እንዳለ ደግሞ ከኦሮሚያ ውጭ ትላንት የጀመረው በደቡብና በጋምቤላ ክልሎች እየተደረገ ያለው የመምህራን ደሞዝ ይከፈለን አ ማና አመፅ አሁንም ተቀጣጥሎ ቀጥሏል፣ ነው የተባለው። በዚህ ያላበቃው የተቃውሞ ሰልፍ አዲስ አበባም ተከስቷል። ሹፌሮች በአዲስ አበባ ሰልፍ በመውጣት መብታቸውን እየጠየቁ ይገኛሉ። ደህንነታቸው እንዲከበርም ጠይቀዋል። የሹፌሮች ደህንነት ከምንም በላይ አሳሳቢ መሆኑን የገለጹት ሹፌሮች በአዲስ አበባ ጎዳናዎች ላይ እንደምትመለከቱት ወጥተው መንግስትንና ጥቃት ፈፃሚዎችን ተቃውሟል። በአጭሩ በአዲስ አበባ የተደረገውን

አሁን በቀጥታ ከትግራይ እንዲሁም ከኤርትራና አብይ አህመድ መንግስት የሚመለከቱ ጉዳዮች ወዳገኟቸው መረጃዎች አመራለሁ። የብልጽግናው አምባሳደር ሙዓዝ ገብረ ህይወት ህወሀትን እንቀብረዋለን ሲሉ ዛቱም፣ የጦር መሳሪያ ወደ ኤርትራ እየተሸኘ መሆኑንም ተነገረም። ውሃት የቀበረው ቢኤም አለው። የት እንደተቀበረ እናውቃለን። መድፍ አለው። አሁን እያወጣ ነው ያለው። በሽራሮና በባድመ በኩል ለኤርትራ እየሰጠ ነው። ውሃት የተወለደው ደደቢት ነው፣ የሚቀበረው ግን አፋር ነው። እንቀብረዋለን። ውሃት ሙሉ መሳሪያ አላስረከበም። ለዚህ ደግሞ የአፍሪካ ህብረትን ጨምሮ ፈራሚዎቹ ተጠያቂ ናቸው ሲሉ አምባሳደር ሙዓዝ ገብረ ህይወት ለመናሃሪያ ሬዲዮ ተናግሮ የአፋር ህዝብን ለማጥፋት የአፋር ክልልን ጦር ሜዳ ማድረግ አይቻልም ሲልም የአፋር ብሔራዊ አንድነት አብዮት ግንባር አስታውቋል። ነገር ግን በሚያስገርም ሁኔታ የብልጽግናው ሹመኛ አምባሳደር ይህንን ይበል እንጂም ብልጽግና በራሱ ሚዲያዎች በኩል በቀጥታ ብርሃኑ ጁላ ቀርበው ከዚህ ቀደም የህወሀት ኃይሎችን ቃል በቃል ትጥቅ አስፈትተናል ሲሉም ይፋ ማድረጋቸው ይታወሳል። አሁን የብልጽግና ኃይሎች መጥተው ህወሀት ትጥቁን አልፈታም ሲሉም እርስ በራሱ የሚጋጭ መረጃም ይሰጣሉ። በሰዓቱ ህወሀት ፋኖን ይመታልናል በሚል ቀቢስ ተስፋ ህወሀትን ሙሉ ለሙሉ ትጥቅ ያላስፈቱት እነ ብርሃኑ ጁላ አሁን ህወሀት ፋኖ ላይ ጥቃት እንደማይከፍት ሲገነዘቡና ጥቃቱ ወደ ራሳቸው ሲዞር ነው ህወሀት በሰዓቱ ትጥቅ አልፈታም የሚለውን ድራማም ይዘው የመጡት። ይህ በእንዲህ እንዳለ ደግሞ ከዚሁ ጉዳይ ጋር በተያያዘ ኢትዮጵያ ትግራይን ካጥቃች አዲስ አበባን በሚሳኤል ድሮኖች ደምስሰናት ወደ አመድነት እንለውጣታለን ሲሉ የኤርትራው ፕሬዚዳንት ኢሳያስ አፈወርቂና የእሳቸው ፕሮፓጋንዲስት ዩቲዩበር አወል ሰይድ አስታውቀው ነበር። አሁን ኤርትራ ጥቃት ለመፈጸም እንቅስቃሴ ሳ ጀምር እንዳልቀረች እየተነገረ ነው። ኤርትራ ህወሀት በድሮን መመታቱን ተከትሎ ኤርትራ ጦሯን ወደ አሰብና ቡሬ በማስጠጋት ላይ መሆኗን ዛሬ ወጡ መረጃዎች ጠቁመዋል። የሰሞኑ የኢትዮጵያ ባለስልጣናት የቡሬ ጉብኝት ኤርትራ ላይ ከወትሮ ከፍ ያለ ስጋት እንደፈጠረም ዘገባው አመላክቷል። ከሰሞኑ ኤርትራ ውስጥ የሚወራው ሁሉ ስለ ጦርነት ጅማረው መሆኑን የገለጹት ምንጮች የነዳጅ ክምችት ማዘጋጀትም ትልቁን ስራ ሸፍኗል የተባለው የኤርትራ ጀኔራሎችና መሪዎች በሚሰነዝሩት ዛቻ አዲስ አበባ ጭንቀት ውስጥ ስትገባ፣ ጦርነቱ የሚጀመር ከሆነ የኢትዮጵያ ባለስልጣናት ጠቅላይ ሚኒስትሩን ጨምሮ ከአዲስ አበባ ወጥተው ራሳቸውን ከጥቃት ለመጠበቅ በዝግጅት ላይ መሆናቸውም ተነግሯል። በተለይ ኤርትራ ከኢራን ከሰሞኑ አስገባቻቸው የተባሉት ሚሳይሎችና ድሮኖች የብልጽግናን ባለስልጣናት ልባርደዋል ነው የተባለው። በዚህም በጦርነት ላይ ጦርነት አንደርብ፣ ከኤርትራ ጋር መዋጋቱ ይቅርብን፣ ሰላማዊ መንገድ እንምረጥ የሚሉ ና ባለሥልጣናት ለጠቅላይ ሚኒስተሩ መካሪ ሆነው ቀርበዋል ነው የተባለው። አሁን በቀጥታ ከአማራ ክልል ወዲያ ያገኟቸው አበይት እንዲሁም ሰበር የጦር ግንባር መረጃዎች አልፋለሁ። የፋኖ ኃይሎች በትሊሊ ዘንግናን ብርጌድ ጣፋጭ ድል አስመዘገብኩኝ አለም የአፋባሃ ምዕራብ አማራ ቅጥና ቴዎድሮስ እዝ ጎጃ ማጎ ምድር ክፍለ ጦር ትልሌ ዘንግናን ብርጌድ የአገዛዙ ኃይል ላይ አስደናቂ ጥቃት ፈጽመዋል። ጡት ቆራጩ በሆነው ወዳደር የአድማ ብተና ኃይል ላይ በትላንትና ሁለት ትልሌ ከተማ ውስጥ ዘልቀው በመግባት ናጅሬ መብረቀ ጥቃት ፈጽመዋል። ከጥቃቱ ጅማሮ ሲሸበር ሲጨነቅ የዋለው ዙፋን ጠባቂው ሰራዊት በመዘናጋት ከቀኑ 9 ሰዓት ላይ ከጠዋት ጀምሮ ሲሸበር ሲጨነቅ የዋለው ዙፋን ጠባቂ ሰራዊት ን በማዘናጋት ከቀኑ 9 ሰዓት ላይ ድባቅ መምታት ተችሏል ሲሉ የፋኖ ኃይሎች ገልጸዋል። ነበልባሉ ባሉ ቴሌሊ ዘንግናን ብርጌድ ያለምንም ጉዳት የአድማ ብተና አዛዡን ጨምሮ ብዛት ያለው ቱልቱላ ሰራዊት በማስወገድ ጣፋጭ ድል ተቀዳጅተናል ሲልም አሳውቋል። የልማደኛው ቴሌሊ ዘንግናን ብርጌድ ምትን መቋቋም ያቃተው ደንባራው ቡድን ሬሳውን ተሸክሞ ሲሄድ ከተማ ላይ ያገኛቸውን አራት ንጹሐንም ሲያቆስል አንዱን ረሽነውታል። ሁሌም እንደለመደው ጠንክር ያለምት በተመታ ቁጥር ጦት መቁረጥ የለመደው ቡድን ዛሬም የንጹሐን ህይወት ቀጥፏል የተባለው። በዚህም የተበሳጨው የብልጽግና ቡድን የትልሊ ከተማ ህዝብን ከቤት አላስወጣ በማለት ለሰዓታት በሚያቋርጥ ተኩስ ከተማዋን እየናጠ እስከ ትላንት ምሽት 12 ሰዓት ድረስ የከተማዋን ህዝብ አፍነው በር የከፈተውን ሁሉ በእርምታም ተኩስ እያሰቃዩት አምሽተውም ነበር። ይህ በእንዲህ እንዳለ እዚሁ ጎጃም ላይ ስንቆይ አርበኛ ዘመነ ካሴ አጠር ያለች መልእክት አስተላልፏል። አርበኛው የሞት ሽረት ሰዓት ላይነን በሚል በሚጀምረው አጭር መልእክቱ ለመላው የኢትዮጵያ ህዝብ ጥሪ ያቀርበዋል። የሐዋርያት ስራ ከቁጥር 4 እስከ 32 እንዲህ ይላል፣ ያመኑትም ሁሉ አንድ ልብና አንድ ነፍስ ነበሩም፣ ገንዘባቸውም ሁሉ ለራሳቸው እንደሆነም አንድስ እንኳን አይናገርም ነበር፣ ነገር ግን ሁሉ በእነርሱ ዘንድ የጋራ ነበር ይላል። ወገኖቼ፣ መላው ኢትዮጵያውያን አሁን አንድ ልቦና አንድ ነፍስ የምንሆንበት ጊዜ ነው። የመጨረሻው ሰዓት ከመቼውም ጊዜ በላይ ቀርቧል። በየጫካው የሚዋደቁ ወንድሞች በገጠሩ ሞፈርና ቀንበር ተሸክመ ህዝብህን የምታበላ ገበሬ፣ በከተማም ኑሮን ለማቅናት ብሎም ሕይወትን ለመግፋት ደፋ ቀና የምትለው ከተሜ፣ አሁን አንድ ልብ አንድ ነፍስ የምንሆንበት ከመቼውም ጊዜ በላይ የምንናበብበት ወቅትና ጊዜ ላይ ነን። የሀገሬ ሰው፣ የነፃነት መተንፈሻ ቁልፍህን የምትጨብጥበት ወቅት ላይ እንገኛለን፤ የሞት ሽረቱ ቀርቧልና አንድ ሁንልን፣ አንድ ሆነህም ጠብቀን። ክፋት ለማንም በጎነት ለሁሉም። አንድ አማራ እስከ ምጽዓት። አማራ አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። አርበኛ ዘመነ ካሴም የፈባሃ ሴንትራል ኮማንድ አባልና የቴዎድሮስ እዝ ሰብሳቢ ከጎጃም እንዲሁም ከአርበኛ ዘመነ ካሴ መልእክት ስንወጣ ወደ ጎንደር አልፋለሁ። ፋኖ በሰሜን ጎንደር አዳርቃይና ዛሬማ አካባቢ ታላቅ ድል ፈጽሟል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ የራስ አሞራ ጉብነ ሶስተኛ ኮር ድብ ጠለም ተከዜና ጭና ክፍለ ጦር በጡት ቁራጩ የአብይ አህመድ ሰራዊት ላይ ከፍተኛ የሆነ ድል መቀዳጀታቸውን አስታውቀዋል። ከጥቅምት 26 2018 ዓ ም እስከ ጥቅምት 29 2018 ዓ ም ድረስ በነበረው ለአስጨራሽ አውደ ውጊያ በመደርዘን የሚቆጠር የስርዓቱ አገልጋይ ስራ ሰራዊት ድል ተደርጓል። የተባለው የአገዛዙ ብልጽግና የሰሜን ምዕራብ እዝ ሶስት ክፍለ ጦር ሰራዊት በአዲ አርቃይና ዛሪማ ቢሰማራም አብዛኛው ሰራዊት መደምሰሱም ተገልጿል። ለአራት ተከታታይ ቀናት በተደረገው እልህ አስጨራሽ አውደ ውጊያ ከ90 በላይ የብልጽግና ሰራዊት ሲደመሰስ 80 የነፍስ ወከፍ ክላሽንኮቭ መሳሪያ ደግሞ በፋኖ ምርኮ ተይዟል። ይህ በእንዲህ እንዳለ ወደ ወሎ ስናልፍ ከወልዲያ በቅርብ ርቀት መየሚጫ ተብሎ በሚጠራው አካባቢ ላይ በተፈጸመ ደፈጣ ጥቃት አንድ ኦራል ሙሉ የአገዛዙ ወታደር ሞትና ቁስለኛ ተደርጓል። ምስራቅ አማራ ኮር ሁለት ዞበል አምባ ክፍለ ጦር ስድስተኛ ሻለቃ ከመርጦ ወደ ወልዲያ ከተማ ይጓዝ የነበረም የአገዛዙ ሰራዊት ላይ አመያ ሚጫ በሚባለ ቀጠና ደፈጣ በመያዝ በፈጸሙት ጥቃት ኦራል ላይ የነበረው ሙሉ ለሙሉ ሙትና ቁስለኛ በማድረግ እንዲሁም በእግር ይጓዝ የነበረውን ከሙትና ቁስለኛ የተረፈውን ብትንትኑን በማውጣት ከባድ ሰብአዊና ምቁሳዊ ኪሳራ በማድረስ ታላቅ ጀብዶ ፈጽመዋል ሲል የዙ ህዝብ ግንኙነት መምሪያ ለሚዲያችን በላከው መረጃም አስታውቋል። በቀጣይም የፋሽስቱ ብልጽግና አገዛዝ ሰራዊት ላይ የሚወሰደው እርምጃ በደፈጣ ጥቃት እረፍት በመንሳትና በማዋከብ እንዲማ መባረር በማድረግ ሲያመች በመደበኛ ውጊያ በመደምሰስና በመማረክ ብሎም በማስኮብለል አገዛዙን የማፈራረስ ስራ ተጠናክሮ ይቀጥላል ሲል የእዙ ህዝብ ግንኙነት መምሪያ ለሚዲያችን በላከው መረጃም አስታውቋል። ይህ በእንዲህ እንዳለ መጠዋት በነበረው የዜና ወጃችን አረጋ ከበደ በወሎ ላሊበላ ጥቃት እንደተፈጸመባቸውና ከሞት ለጥቂት ማምለጣቸው መዘገባችን ይታወሳል። ከዚህ ጋር በተያያዘ በላሊበላ ሽምሻሀ የሚንቀሳቀሱ የፋኑ ኃይሎችን አነጋግረናል። የላስታ ሳምኖ ኮር ዘመቻ መምሪያ ኃላፊ አርበኛ ታዘበው ሻምበል በስልክ መስመራችን ላይ ይገኛል። በጉዳዩ ላይ ዝርዝር ማብራሪያ ይሰጠናል። ያው መረጃው የነበረው በእርግጥ ያው ትናንት አረጋ ከበደ ዳይ ትልልቁ ታላላቅ አመራሮች ወደዚህ አካባቢ መጥተው ነበረ። ያው ፍላይታቸው የነበረው ሁለት ሰዓት ሸርፕ ነው እዚህ ሽምሻ ላሊበላ ኤርፖርት የሚወርዱት እና እኛም መረጃው ደርሶን ሰራዊት አስጠግተን ነበረ። ያው ፕሌን ላይ እያሉም የተለያዩ ሙከራዎች ነበሩ። ምክንያቱም በፕሌኑ ሌላ ንፁሃን ህዝብ ስለሌለ የነበሩት እነሱ ብቻ ስለነበሩ እና እንደወረደም ያው ተሯሩጦ በመከላከያ ምናምን ታጅቦ ለመግባት ሲሞክር ያው ትንሽ ኤርፖርቱ ላሊበላ ከተማው ወራራ አካባቢ ያው ትንሽ ታቃለ አንድ አምስት ስድስት ኪሎ ሜትር አካባቢ ነው። እና በዛ መካከል ከሪፖርት ወርዶ ወደ ላሊበላ ከተማው ሊገባ ሲል ያው መንገድ ላይ ጠንካራ ውጊያ ተደርጎ መኪናዎች ምናምን መቅረት ችለዋል። እነሱ መኪናዎች የተመቱ የቆሙ ምናምን አሉ። ከነዛ ውጭ ግን ያው እየተገጫጩ ምንም ብሎ እሱ አመልጦ ወደ ላሊበላ ከተማ ገብቷል። ከዛ በኋላ ምንድነው የነበረው? ለሁለት ሰዓት ብቻ ነው ላሊበላ የነበረው ፕሮግራም ላሊበላ የመጀመሪያው መዘናሎጅ የሚባል ሆቴል አለ። ከዛ አርፎ ሰላሳ ደቂቃ አካባቢ እንዳረፈ ከዛ በኋላ ወደ ማር ሙዚየሙ ሂዶ ህዝብ ሰብስቦ ለአንድ ሰዓት አካባቢ ቆይቶ ከዛ ተመልሶ በሁለት ሰዓት ነው የነበረው ቆይታ። ከዛ አራት ሰዓት ከሰላሳ አካባቢ ነው በረራው የነበረው። ከዛ በኋላ ግን በነበረው ነገር ያው ሙሉ ለሙሉ መኪናዎችን ምንም ሲመጣጡ መደናገጥ እና እንዳንድ ሰው እዛ ልክ ስለነበረ ፍላይቱም ተራዝሞ ዘጠኝ ሰዓት አካባቢ ነው ፍላይቱ ተመልሶ የሄደው ማለት ነው። ያው ብቻ ግን በቅርብ ርቀት የነበሩባቸው መኪናዎች ምናምን ተመትተዋል። እሱ ያው እንግዲህ ያመለጠበት ሁኔታ ትንሽ አጣብቂ በሆነ ሁኔታ ነው ያመለጠው። በጥቅሉ ማወቅ የተቻለው ነገር ምንድን ነው እንግዲህ አንድ የሀገሪቱ የክልል መሪ በዚህ ልክ በዲሽቃ በብሬን ተሳተ ማለት ያው ፋኖ ያለበት ደረጃ በዛ ልክ ግንዛቤ ውስጥ ማስገባት ነው ማለት ነው። ስለዚህ በዚህ ቀጣና ላይ ማንኛውም ሰው መጥቶ እኛ ቀጣና ላይ ላሊበላ የሚሆን ምንም በየሰዓቱ ውጊያ ያለበት እና ሰፊ ቀጣና ይዘን ከእነሱ ጋር እኩል ተመጣጣኝ የሆነ መልስ የተመላለስን ስለሆን የምንሄደው እንደ ሸማቂ ሳይሆን አሁን ላይ እኛም በተመሳሳይ የመካናዝድ ውጊያ ሲያመጣ የመካናዝድ ውጊያ፣ ተመጣጣኝ የሆነ ኮር ሲያመጣ ኮር፣ ክፍለጦር ሲያመጣ ክፍለጦር እያደረግን ነው የምንመክተው። እና በተለይ ያው ይታወቃል እንደ ላስታሳምነው ኮር በዛ ልክ ግንዛቤ ውስጥ መግባት ያለበት ማንኛውም ሰው ቢሆን በዚህ ሰዓት ያው በእኛ አቅም በታች የሆነ እና በዛ ልክ ተጉሉም ያለበት ደረጃ በዚህ ልክ ነው። መቼም አንድ ክልል ፕሬዚዳንት በዚህ ልክ ከሆነ ማለት ሁሉም ነገር ግልጽ ነው ብዬ ነው ለአንተና የነበረው ነገር ይህ ነው። ከረዥም ባጭሩ፣ ከጥቃቱ መሀል እሱ ከማምለጡ ውጭ ወደ አስር የሚጠጉ ሪፑብሊካን ጋርዶች እንደተገደሉም ያው ተዘግቧል። ምን ያህል ያው የተቆጠረ ያው መቼም አሁን ቆጥረን እንትን ያልነው የለም፣ ግን በሰፊ ሁኔታ መኪኖችም የቆሙ እንዳሉ እነግርልሃለሁ። መቼም እነዚያ መኪናዎች ሲቆሙ የተመቱ ጋርዶችን ምኖችም ይኖራሉ፣ አብሮ የነበሩ አጃቢዎችም፣ በጥቅሉ ዙሪያ ጥበቃ የነበረም ሰው በዛ ልክ የተመታለ በቁጥር ግን ሲሆን ከዛ በላይ የሆነን ያለበለዛ በዛ ልክ ግን ይሆናሉ። እሳቸው ብቻ አረጋ ከበደ ብቻ ናቸው የመጡት ወይንስ ሌሎችም ተጨማሪ አመራሮች መጥተው ነበር? ያው አንዳንድ እንደዚሁ በስም በደንብ ግልጽ ያልሆኑልን አመራሮች አሉ። በይበልጥ ግን ትልቅ አመራር ያለው እሱ ራሱ አረጋ ከበደ ብቻ ነው። ስለዚህ ሌላ ተጨማሪ ጥቃት ከዛ በኋላ ከዚህ ከሽምሻ ወጥቶ ወደ ላሊበላ ካመለጠበት ጥቃት ውጭ ሲመለሱ የደረሰባቸው ሌሎች ነገሮች አሉ ወይንስ ከዛ በኋላ ቀጥታ ወደ ባህር ዳር ነው ያመለጠው? አዎ ያው ከዛ በኋላም ቀጣናዎች ምናልባት እየንትኑ አበራረሩ ለምሳሌ ምን መሰለህ የተፈጠረው ከዛ በኋላ ሲመጣ ሲመጣና ሁሌ በሚበርበት የበረራ እንትን አቅጣጫ አይደለም የበረረው ማለት ነው በቀጥታ እንደዚህ ተንደርድሮ ምናምን የሚበርበት በረራ መልሰ እንደፈታ ሲያዝንበት ቀጣና በዛ ልክ ሳይሆን ቀጥታ ወደ ላይ የበረራ እንትን ያደረገው ከታች ወደ ላይ ዝም ብሎ ወደ እንትን በሮ ከዛ በኋላ ነው በረራውን የማስቀየስና አቅጣጫ ቀይሮ የመብረር አይነት ሁኔታ ነበረ። ያው እውነት ለመናገር በ ክልል ፕሬዚዳንት ደረጃ እንደዚህ አይነት ጥቃቶች መፈጸማቸው የክልሉም ሆነ የፌዴራል መንግስቱ እንደሚለው ፋኖን አጥፍተነዋል መለቃቀምን የቀረን የሚሉ ዛቻዎች ውሃ እንደማያነሱ የሚያሳይና የፋኖ ደረጃ ከክልሉ መንግስት አቅም በላይ ከፌዴራል መንግስቱም የሚገዳደር መሆኑን የሚያሳይ ነው። ያው ካለህበት ሁኔታ አንጻር ረጅም ቃለመጠይቅ ማድረግ ባንችልም ያው ለሰጠህን ነገር እጅግ አድርጌ ያመሰግናል። ያው በደንብ በመልእክት ደረጃም መያዝ ያለበት ነገር ምን መሰለ ፋኖን አጥፍቼዋለሁ፣ ፋኖን በዚህ ደረጃ ደርሷን ጽንፈኛው ኃይል ምናምን የሚል ነገር አለ እና ለማህበረሰቡም ለደጋፊው አካልም ማስተላለፊ ፈልገው መልእክት ምንድን ነው? በዚሁ አጋጣሚ ማንም ሰው ማወቅ ያለበት በሚዲያችሁን መስራት አለባችሁ። የማስበው በዚህ ልክ እሱም የመጣው ያው ላሊበላ ከተማ ገብተናል ፋኖ የለም ምናምን የሚሉት ፕሮፓጋንዳዎችን ለመስራት ነው እንጂ ከዛ ውጭ አማራ ክልል በእግር እንኳን መንቀሳቀስ እንደማይቻል፣ በመኪና መንቀሳቀስ እንደማይቻል ይታወቃል እና በዚህ ልክ ደግሞ እንግዲህ አንድ የክልሉ ፕሬዚዳንት ላይ በዚህ ልክ በዲሽቃ በብሬን እየተሳተ አማራ ክልል ላይ ያለውን ፋኖ አዳክመነዋል ምናምን የሚለው የዝም ብሎ የሀሰት ማስተባበያ ህዝቡ በዛ ልክ እንዲወስድ እናንተም መስራት ይኖርባቸዋል። እሺ፣ እጅግ አድርጌ ያመሰግናለሁ። ታዚ፣ ያው ከዚህ በኋላም ሌሎች ጉዳዮች ሲኖር ያው በሚመች ሰዓት ደውዬ ደግሞ ረጅም ማብራሪያ ትሰጠኛል። እንግዲህ እንዳደመጣችሁት ነው የክልሉ ፕሬዚዳንት አቶ አረጋ ከበደ በትላንትናው ዕለት በላሊበላ ከሽምሻ አቅራቢያ የፋኖ ኃይሎች በፈጸሙባቸው ጥቃት ለጥቂት አመልጠዋል። ከዚህ በኋላም ተደጋጋሚ እንደዚህ አይነት ባለስልጣኖች ላይ የሚወሰዱ ጥቃቶች ተጠናክረው እንደሚቀጥሉ የፋኖ ኃይሎች አሳውቀዋል። እንግዲህ የአገዛዙ ኃይል በተለይ ብርሃኑ ጁላ ና ጠቅላይ ሚኒስትሩ ፋኖናት ፍተነዋል፣ የመለቃቀም ስራ ነው የቅረን እያሉ ባሉበት በዚህ ወቅት ነው የፋኖ ኃይሎች እንደዚህ አይነት አለም አቀፍ ትኩረት የሚሰቡ ጥቃቶችን እየፈጸሙ ያሉት የአገዛዙ ኃይል በጦር ሜዳ ማግኘት ያቃተውን ድል በፕሮፓጋንዳ አገኛለሁ ብሎ ብዙ ሀሰተኛ መረጃዎችን ቢነዛም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 እንጠይቃለን እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።